የቅዱስ ፍራንችስኮስ ዓመታዊ ክብረ በዓል በጣሊያን ብሔራዊ በዓል ሆኖ ታወጀ የጣሊያን ፓርላማ በየዓመቱ መስከረም 24 የሚከበረውን የቅዱስ ፍራንችስኮስ ዓመታዊ ክብረ በዓልን ብሔራዊ በዓል አድርጎ አውጇል የቅዱስ ፍራንችስኮስ ዓመታዊ በዓልን አጠቃላይ የህዝብ በዓል እንዲሆን ጣሊያን በሴኔቷ ያጸደቀች ሲሆን የቅዱስ ፍራንችስኮስ ዓመታዊ በዓል ሆኖ ለረጅም ዓመታት ሲከበር የቆየ ቢሆንም እንደ አውሮፓውያን አቆጣጠር በ1977 እንዲቆም ተደርጎ ነበር ከብዙ ውይይት በኋላ በኋላ ለብዙ መልካምነቶች አርአያ ይሆናል ተብሎ በፓርላማ አባላት ስለታመነበት ከመጪው ከ2026 ጀምሮ ዳግም የህዝብ በዓል እንዲሆን የጣሊያን ፓርላማ አውጇል። የአገሪቱ ጠቅላይ ሚኒስትር ጆርጂያ ሜሎኒ ቅዱስ ፍራንቺስኮስ በመላው የጣሊያን ህዝብ የተወደደ ቅዱስ እንደሆነ ጠቅሰው የቅዱሱን ማንነት ስናስታውስ ለአንድነታችን ይረዳናል ሲሉም ተናግረዋል። የጣሊያን ጳጳሳት ጉባኤ ፕሬዚዳንት ካርዲናል ማቴዮ ማሪያ ዙፒ በዓሉ በሴኔቱ መጽደቁን ተከትሎ አስተያየታቸውን የሰጡ ሲሆን የአሲሲ ዚሁ ቅዱስ ፍራንችስኮስ ብሔራዊ በዓል ሆኖ ወደ ኦክቶበር አራት ወደ ነበረበት እንዲመለስ መደረጉን በደስታ እንቀበለዋለን ብለዋል። የቦሎኛ ሊቀ ጳጳስ ጣሊያንና በመላው ዓለም ያለውን የሰው ልጅ ታሪክ ለማሻሻል ትልቅ አስተዋጽኦ ያበረከተ ቅዱስ ነው ብለው ስለዚህ ቅዱስ ፍራንችስኮስን ማክበር ከሁሉም ሰው ጋር መነጋገር እንደምንችል ማመንና ሰላም የሚጀምረው ሌሎችን እንደ ወንድሞችና እህቶች ስንቆጥር ነው ሲሉ ተናግረዋል። ለድሆች በሚያሳየው ፍቅር ከተፈጥሮ ጋር ባለው ጥብቅ ቅርበትና በ ተመስጦ በመስበክ የሚታወቀው ቅዱስ ፍራንችስኮስ በ13ኛው ክፍለ ዘመን የነበረ ቅዱስ መሆኑ ይታወቃል። መረጃው የሮም ሪፖርትስ ነው።